ባላደራው ወገናችን ጀግና ወጣት ነው። እንደዚህ ያሉ ወጣቶችን ማበረታታት ሲገባ ወደኋላ እንዲመለሱ ከጥሩ አርአያነት እንዲያፈገፍጉ የምታደርጉ ወገኖች፣ እንደው አላህን ፍሩ፣ አላህን ፍሩ። እናንተ ማዘን ለወገናችሁ ማዘን ቢያቅታችሁ የሚያዝኑ ወንድሞችን እና ወገኖችን ለምን ወደኋላ ትገትታላችሁ? ባላደራው ማለት ያው ሁላችንም የማያውቀው የለም፣ ትንሹም ትልቁም ሁሉም ያውቀዋል። ባላደራውን እና መላእክተኛውን ማለት ነው። ባላደራው ማለት እና መላእክተኛው ማለት አንድ አይደሉም፣ ሁለቱም ይለያያሉ። ባላደራው መላእክተኛውን ከሱ አይቼ ነው ወደዚህ ወደ ጥሩ ስራ የገባሁት። ወገኖችን እኔስ ለምን አረዳም እንደሱ ለምን አልሆንም ብዬ ተነሳስቼ ነው በሱ ምክንያት ነው ወደዚህ ወደ መልካም ስራ የገባሁት ብሎ ያው ቃሉን ሰጥቷል እዩሃ ሚዲያ ላይ። በዚሁ አጋጣሚም ደግሞ እዩሃ ሚዲያን አለም ሠገድም ማለት ነው ከልብ ከልብ እናመሰግናለን። እንደዚህ አለስማቸው የሚጭበረበርባቸውን ወገኖቻችንንም እንደዚሁም ደግሞ የሚጭበረበሩ ወገኖቻችንን ቀስ ብሎ በእርጋታ እያናገረ እውነታውን የሚያወጣ ወገናችን ነው። ይህንንም ሰው ልናበረታታው ይገባል ማለት ነው። አሁን ላይ በውሸት አለም ህዝባችን በሚጓዝበት ወቅት ላይ እንደዚህ ደግሞ ሀቀኞች እንዳሉም ልናቅ ይገባል። አሰላሙ አሌይኩም ወራህመቱላህ ወበረካቱ፣ ውድና እየተከበራችሁ የእናት ቤተሰቦች በያላችሁበት የአላህ ሰላም እዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬ በወሳኝ ቪዲዮ መጥቻለሁኝ። ይህ ቪዲዮም ለሁላችንም ደርሶ ራሳችንን እንድንፈትሽ የሚያደርግ ቪዲዮ ነው ማለት ነው። ምክንያቱም ደጋጎች ያስፈልጋሉ። በአሁኑ ወቅት ላይ ሩህሩህ የሆኑ ወገኖች ያስፈልጋሉ። ሁሉም በተጨካከነበት ጊዜ እንደዚህ ደግሞ ሩህሩህ የሆኑ ወገኖች፣ ወንድሞች ሲገኙ እነዚህን ልጆች ከጎናቸው ሆነን ማበረታታት ሲገባ በእነሱ ስም እያጭበረበርን ለምን ስሜታቸውን እንጎዳለን? እኛ ኸይር ስራ መስራት ቢያቅተን ኸይር ስራ የሚሰሩ ወገኖቻችንን ለምንድን ነው የምንጎዳው? ያው ባላደራው እና መልእክተኛው የሚባሉት ወገኖቻችን የወጣቶች አርአያ ናቸው ማለት ነው። ሁሉም በማይረባ ነገር ተጠምዶ ባለበት ወቅት ላይ እነዚህ ወጣቶች ደግሞ ጎዳና ላይ ለወደቁ ወገኖቻቸው፣ ለተራቡ፣ ለታረዙ፣ ለሚያለቅሱ ወገኖቻችን የሚደርሱ ትክክለኛ ሰዎች ናቸው ማለት ነው። በእነዚህ ልጆች ስም ደግሞ የሚያጭበረብሩም ወገኖች እንዳሉም ልንገነዘብ ይገባል፣ ልንጠነቀቅ ይገባል ማለት ነው እና እነዚህ ልጆች ያው በውጭ የሚኖሩ ወገኖቻችን ሀገር ላይ ላሉ ወገኖቻቸው አደራን ይሰጧቸዋል ማለት ነው። ያንን አደራቸውን ደግሞ በቪዲዮ እያሳዩ አለምንም ጥርጥር የተላኩትን አማናቸውን ያደርሳሉ ማለት ነው። ይህንን አስመልክቶ የቀና ምንድን ነው የሚባል ምን ያደርጋል የሚባል አለ። እንደዚሁም ደግሞ ወስላታ የሆኑ ወጣቶችም አሉ እና በእነሱ ስም አካውንትንም እየከፈቱ እንደገናም ደግሞ ሚስኪን ወገኖችን ጠጋ እያሉ እነሱን መስለው የሚጎዱ ሰዎች አሉ ማለት ነው። እነዚያን አስመልክቶ ያው ባላደራው በጣም ተሰምቶታል። ያው ሰዎችንን እና ጥሩ ስራ ስንንሰራ ያንን ጥሩ ስራችንን ደግሞ የሚያጠለሹ ወገኖች ደግሞ ሲኖሩብን ትንሽ ይከፋል፣ አያስችልም ሀቂቀተን ማለት ነው። ከልባችን ጥሩ ስራን ለመስራት ብንነሳሳም አንዳንዴ ደግሞ የሰው አፍም ደግሞ ጥሩ አይደለም እና የሰው አፍ ሀቂቀተን በጣም ነው ቀልብን የሚሰብረው እና ይሄ ወገናችን ባላደራው እንግዲህ ያው በዚህ በተጠረጠሩት በተወቀሱት ወቀሳ ላይ ያው ተሰምቶታል። እስኪ የተሰማውን በፌስቡክ ፔጁ አስተላልፏል። እስኪ ወደ አስተላለፈልን መልእክት እንግባ። ና ሁላችንም ብንሆን ራሳችንን እንፈትሽ ማለት ነው። አብዛኛው ወገኖቻችን ይህንን አያደርጉም። እነዚህ ልጆች ሀቃቸው ይውጣልን፣ ለምን ስማቸው ይጠፋል በማለት አቤቶታም የሚያቀርብ ወገን አለ። መሻላ ይሄ ደስ ይላል ማለት ነው። በበኩሉም ደግሞ እንደዚህ እያጭበረበሩ ነው የሚልም ወገን አለ። ይህ የሚለው ወገን አስፈላጊ አይደለም ማለት ነው። እነዚህ ልጆች ለጌታቸው ብለው ወገኖቻቸው እንዳያለቅሱ ደፋ ቀና የሚሉ ወጣቶች ናቸው። ቢሆንም ግን ይህ እንዲህን ያደረገው አካል በነሱ ስም ያጭበረበረ አካል የህግ እንትን አካላት አፈላልጎ የነዚህን የልጆች ስሜታቸውን እንትን ሊላቸው ሊመልስላቸው ወደ ጥሩ ስሜታቸው እንዲመለስላቸው አቤት ታችን እናቀርባለን ማለት ነው። እና ኢንሻአላ እስኪያ ባላደራው ወዳስተላለፈው መልእክት እንግባ። ከታች ያለው ጽሁፍ በደንብ ይነበብ አደራ ይላል። የባላደራው ወዳጆች፣ የከበረ ሰላምታዬ ባላችሁበት ይዝረሳችሁ። ከሁሉ አስቀድሜ እኔን ከሁላችሁም ትንሹን ሰው ይህንን ሁሉ ጊዜ እንዳገለግል እድሉን ስላገኘው ጌታዬን አመሰግናለሁ። ሰሞኑን እዩሃ ሚዲያ ላይ አንድ አባታችን በተናገሩት ንግግር እና ባያችሁት ቪዲዮ ግራ እንድተጋባችሁ አውቃለሁ። በዚህም ከሀገር ውስጥም ከሀገር ውጭም ያላችሁ ብዙዎቻችሁ መልስ እንዲሰጥበት ስጠይቁኝ ነበረ። ያው ባለፈው እዩሃ ሚዲያ ላይ ቀርቤ በሰጠሁት ቃለ መጠይቅ እና ትናንት በተለቀቀው ቪዲዮ እናንተ ራሳችሁ ሙሉውን አይታችሁ እውነቱን ማን ጋር እንዳለ እንድትረዳችሁ ተስፋ አደርጋለሁ። በተደጋጋሚ እንደዚህ አይነት የስም ማጥፋት ነገሮች ሲፈጠሩ ማየት በእውነት በጣም ያማል፣ ተስፋም ያስቆርጣል፣ ልፋትንም መና ያስቀራል፣ እምነትንም ይሸረሽራል። ሰው ባልሰራው ወንጀል፣ ትንኮሳ፣ ሌባ ተብሎ ቤተሰብ፣ ወዳጅ አንገት ሲደፋ ማየት እንዴት ልብን ይሰብራል መሰላችሁ! ከዚህ በታች ያለውን ጽሑፍ እጅግ በጣም በከበደ የተስፋ መቁረጥ ስሜት ውስጥ ሆኜ ነው የምጽፍላችሁ ይለናል ባላደራው። እንግዲህ ያው ስሜትህን አላህ ስብሃነወተዓላ ይጠግንልክ። ስሜት ቆራጮችን አላህ የያዝልን ማለት ነው። እንሻላ ቀጣውን እንቀጥላለን። ቢዝኒላ። ወዳጆቼ ከራሴ ጋር ብዙ አስቤ አውጥቼና አውርጄ ይህንን ለማድረግ ወስኛለሁ። ስለሆነም በሀገር ውስጥም በውጭም ያሉ ልበቀና መልካም ሰዎች እርዳታ ለሚያስፈልጋቸው ሰዎች አድርስ ብለው ከልከውኝ፣ ነገር ግን በስራ መደራረብና በግል ጉዳዮች መብዛት ምክንያት እስካሁን ያላደረግኩላቸውን በእጄ ያለው በርካታ አደራዎችን እርዳታ ለሚያስፈልጋቸው ሰዎች አድርሼ እስከምጨርስ ድረስ ብቻ በእርዳታ ስራዎች ላይ የምሳተፍ መሆኑን እየገለጽኩ ከዛሬ ሀያ አምስት ሁለተኛ ወር ሁለት ሺ አስራ ስምንት ቀን ጀምሮ ግን ምንም አይነት አደራ ወይንም ለእርዳታ የሚውል ገንዘብ የማልቀበል መሆኑን ለማሳወቅ እወዳለሁ ይለናል ባላደራው። እስካሁን በነበረን የረጅም ጊዜ ቆይታ ሳላውቅ በስህተት አውቄም በድፍረት ካስቀየምኳችሁ ወይም ካስከፋኋችሁ ከልቤ ይቅርታ እጠይቃለሁ ይለናል ባላደራው። በእርዳታው ስራ ላይ ትልቅ ህልም ነበረኝ። ያን ህልሜን ማሳካት ባለመቻሌ በራሴ እያዘንኩ፣ ህልሜን ተስፋ አድርጋችሁ በጉጉት ስጠብቁ ለነበራችሁ ወዳጆች ይቅርታ እጠይቃለሁ በማለት ያስተላልፍልናል ባላደራው። በመጨረሻም በዚህ ጉዳይ እስከ ዛሬ ድረስ የእኔን ማንነቴን እና ማንነቴን ሳታውቁ አምናችሁኝ ብቻ ገንዘባችሁን ለተቸገሩ ወገኖች ስትልኩ የነበራችሁ ከጎኔ ሆናችሁ አይዞህ በርታ ስትሉኝ የነበራችሁ በኔ እምነት ኖሯችሁ እሱ እንደዚህ አያደርግም ብላችሁ ስሜን የሚያጠለሹ ሰዎች ጋር ከህዝቡ ጋር ተሟግታችሁ አልፎም ስለ እኔ በሚዲያ ወጥታችሁ የመሰከራችሁ በስልክ እና በመልእክት መልካም ምኞታችሁንና ሀሳባችሁን ያጋራችሁኝ ሁላችሁንም እጅግ በጣም ከልብ አመሰግናለሁ። ፈጣሪ ያክብርልኝ፣ ይላል ባላደራው፣ ወገናችን ማለት ነው ኢንሻላህ እንግዲህ ወገኖቻችን ደጋግ ወገኖቻችን፣ እስኪ ይህንን መልእክቱን አዳምጣችሁ እስኪ ምን ትላላችሁ የሚለውን በኮመንት አሳውቁ ማለት ነው። ሁሉም መሻላ ተባረከላ። እኔ በጣም ደስ ብሎኛል። እዩሃ ሚዲያ ላይ እውነቱ ይውጣልን፣ እውነቱ ይውጣልን። የነዚህ ልጆች ስም ተጠላሽቶ መቅረት የለበትም። ይህንን ጉዳይ የፈጸመ አካል ቴሌና ባንክ እነሱ ሁለቱ ናቸው ሚና አሁን የሚጫወቱት በቁጥጥር ስር ያውሉልን በማለት አቤቶታቸውን እያቀረቡ ይገኛሉ ማለት ነው። እንሻላህ፣ ሁላችንም ይሄ ነው የምንለው ሌላ ነገር አንልም። ምክንያቱም እነዚህ ወጣቶች አሁን ላለው ትውልድ አርአያ ናቸው፣ ጥሩ ስራ በመስራት ሌላው ወጣት ደግሞ እነዚህን በመስሉ ወደ ጥሩ መንገድ እንዲጓዝ የሚያደርጉ ወጣቶች ስለሆኑ እነዚህን ልጆች ልናበረታታቸውና በዚሁ ስራቸው እንዲቀጥሉ የማድረግ ግዴታ አለብን ማለት ነው። ሁላችንም ብንሆን አሁን ላይ ያስፈልጋሉ ያስፈልጋሉ ከነሱም ደግሞ ተጨማሪ ወጣቶች ያስፈልጉናል ማለት ነው። ምክንያቱም ወገኖቻችን በሀገራችንም በየሀገሩም በጣም የሚሰቃይ ወገን አለ። ስለዚህ እነዛ ወገኖቻችንን ከጎን ሆነው አብሽሩ፣ አይዟችሁ እያሉ በጉልበታቸው ደከመኝ ሰለችኝ ሳይሉ አማናቸውን የሚዋጡ ወጣቶች ስለሆኑ ወደ ስራቸው መልሰው እንዲመለሱልን ማድረግ ዘመቻ ልናደርግ ይገባል ማለት ነው። እንሻላ በሌላ ቪዲዮ እስከምንገናኝ እንሻላ፣ እዚህ ላይ ይበቃናል። አይዟችሁ ለማለት ወዳለሁኝ ባላደራውና መላእክተኛው ጎበዝ ልጆች ናችሁ። መልእክቴ እንግዲህ እንዲደርስልኝ ሁላችሁም ሸርሸር እያደረጋችሁ አድርስልኝ ትላለች እናት ማለት ነው። የተመቻችሁ ማለት ነው። ኧረ ቻናሌን ተው ቫይራል አውጡትና፣ ይሄማ መልእክቴ ድረስልኝ። ምክንያቱም እኔ እንደዚህ ያሉ ወጣቶችን በጣም አድናቂ ስለሆንኩኝ፣ ባላደራው እኔ መላእክተኛውን አላውቀውም ነበር ሀቂቀትም ማለት ነው። መላእክተኛውን አድርጌ የማስበው ልክ ባላደራው ነበረ። አሁን ዛሬ ነው ቼክ ሳደርግ በቃ ያወኳቸው፣ እና ሁለቱም አንድ አንድ ሰው አይደሉም፣ ይለያያሉ። ባላደራው መላእክተኛውን አይቼ ነው ወደዚህ ወደ መልካም ስራ የገባሁት ብሎ ቃለምእንትን ቃሉን ሰጥቷል ማለት ነው። እና እንደዚህ የጥሩ ወጣቶችን አርአያ የምንከተል ያድርገን። ሁላችሁም እንግዲህ አቤቱታችሁን አቅርቡ እንላለን። ማሰላማ።